የዘሩት ሰብል አሽቶ ፍሬ እንዲያፈራ ነው ትግላቸው። መሬቷ ከሰው ሰራሹ ማዳበሪያ በራሷ ተፈጥሮ ለማከብ እሾሁን በሾህ ነውና ተረቱ። ጥረታቸው የተሳካ ይመስላል። ሰብሉ ቁመ ነው አምሮላቸዋል። ጅማሯቸውም ከርሟል። ቢያንስ አንድ ሶስት ዓመት አራት ዓመት ምናምን ሆኜ ኮምፖስት ማዘጋጀት ከጀምርት ፎርድ በል ኮምፖስት እንዲግና ኛውን የጉርጓዱን ኮምፖስት ትጠቀማለሁኝ። በጣም ጥሩ ውጤት እያየሁበት ነው። ዘንድሮም ዓመት ላይ ስልጠናም ወስጄ ከዛ የበለጠ ደመሆን ብዙ ትምህርት አግኝቼበት ብዙ ጥቅም እየሰራ ሆነ። እኛ ያው እንቧጮ እናመጣለን አመራሮ እናመጣለን። ያንን እናዘጋጅና አበቱን ያው የከብቶቹን በት እናረጋለን። እዙ እንትን ይላል። ከዛ በኋላ በወንፊት እያጠለል ትላትሉን እዙ እንጨምራለን። ያንን የላማውን እናኖራለን። መዘሪያው ሰዓት ሲደርስ እንዘራለን። ወስደን አረንጓዴ ቅጠላ ቅጠሎችን በስርዓት ኮምቦስት ታዘጋጀሁ። የራሱ መግለበጫ አለው። ግርናች ስታርታን በጠበቀ ነው ያሰሩን። ያንን ዘራን አበሰበስኩ፣ ገለበጥኩ፣ ደረሰው ከተባለ በኋላ አውጥቼ ቁጫረኩ፣ በደረቀ ቦታ ላይ መሬት ላይ በሚፈስበት ሰዓት ሊታረስ ሲል አፈሰስኩ። በጣም የተሻለ ብዙ ማዳበሪያ ያሳወሰደብኝ ለመናገር የመሬት ለምነትን ጠብቆ ምርታማነትን ለመጨመር ከሰው ሰራሽ ማዳበሪያ ይልቅ አርሶ አደሩ ወደ ተፈጥሮ ማዳበሪያ ፊቱን ማዞሩ ውጤታማ እንዲሆን እያደረገው ነው። ለዚህም አርሶ አደሮቹ ምስክር ናቸው። በጣም ልዩነት አለው ማለት አሁን በፊት ይህን ኮምፖስት ሳልጠቀም በፊት ሶስት ኩንታል አራት ኩንታል ምናምን የማገኝለት መሬት በዚህ በኮምፖስት እና በበርድ ኮምፖስት ስጠቀም ደግሞ አምስት ኩንታል ስድስት ኩንታል እያገኘሁት ነው። ይህ ለውጥ አለ። በጣም ልዩነት አለው። ልዩነት ያለው ምንድነው? ማዳበሪያ በብዙ ጊዜ እየተጠቀምነው የመጣ ነው። መሬት በአንድ ጊዜ መመለስ አልቻለም እንጂ የሰው ሰራሽ ማዳበሪያ እውነት ለመናገር አረንጓዴ ቅጠላ ቅጠሎችን ተጠቅመን ማዳበሪያ ጨምረ ለምንዘራው መሬት የበለጠ ጥቅም አለው። እንደምታየው ይሄ ብዙውን በቂ አንሰጠውም። ኮምፖስት ለምን ከብዛቱም ከስፋቱም አንጻር ማለት ነው። አለዛ ይሄ በቂውም ቢያገኝ በዛ ላይ ማዳበሪያ ብጨምር የበለጠ ምርታማ ነው። ምርታማው እጓራ አካባቢ ላይ ነው። አሁን ከዚህ እቺ የተሻለች እንደያለኝ የተሻለ የተገኘንበት። ደሴ ዙሪያ ወረዳ በርካታ አርሶ አደሮች የተፈጥሮ ማዳበሪያ ጥቅምን ተረድተው በማዘጋጀት ስራ ተጠምደዋል። ባለፈው ዓመት ያዘጋጁት ለዘንድሮው የእርሻ ስራቸው አግዟቸዋልና ለዚህም በቀበሌ ደረጃ እንኳን ሊዘጋጅ የታቀደው 30 ሺህ ሜትር ኪዩብ የተፈጥሮ ማዳበሪያ ነበር። ምናልባት እኛ እቅዳችን ወደ 30 ሰላሳ ሺ ሜትር ኩዊብ ነው እቅዳችን፣ ያዘጋጀ ነው ግን ሀያ ስምንት ሺ ስድስት መቶ አዘጋጅተናል። እሱን ጥራት ያለው እኛ በምንፈልገው ነው ያክል ሳይንሱ በሚፈልገው ያክል ተዘጋጅቷል። አምስት መቶ ሶስት ኩንታል ደግሞ በርሚ ኮምፖስትም ተጠቅመናል። እነዚህ ሲደመሩ ፉል ፓኬጅ የሚባለውን ነገር አካሄደና ማለት ነው። አርሶ አደሩ የተፈጥሮ ማዳበሪያን ሲያዘጋጅ በቤቱና በእርሻው አካባቢ ከሚገኙ ነገሮች በመሆኑ እንግልት የለውም። በዘንድሮ ዓመት የደቡብ ወሎ ዞን ከአርሶ አደሩ ጋር በመመካከር ከ10 ሚሊዮን ሜትር ኪዩ በላይ የተፈጥሮ ማዳበሪያን ለማዘጋጀት አቅዶ ነው የተነሳው። ሞዴል ሁለት ሁለት ቀበሌዎች በሁሉም በ520 ማነው በ20ው ወረዳዎች 40 ሞዴል ቀበሌዎችን በመምረጥ እነዛ ጋር የማስጀመሪያ ስራ በሁሉም ቀበሌ በሁሉም ወረዳ የማስጀመሪያ ስራ የተሰራበት ሁኔታ ነው ያለው። ያንን መሰረት አድርገን መስከረም ወር ላይ በስፋት የሰራንበት ሁኔታ ነው ያለው። ተባለው ወደ 10.2 ሚሊዮን ሜትር ኪዩብ ነበር እና ዘጋጃለን ብለን ያቀርነው እንግዲህ እስካሁን ድረስ ወደ 10.6 ሚሊዮን ሜትር ኪዩብ የቅዱን 133 ፐርሰንት ነው የተዘጋጀው። እንደ ዞን እየታቀደውን ለማሳካት እየተደረጉ ያሉ ጥረቶችን የሚፈታተኑ ችግሮች ቢኖሩም የግብርና ባለሙያው ታች ቀበሌ ድረስ በመግባት ባለፈው አመት ይነሱ የነበሩ የጥራት ችግሮችን በመቅረፍ እየሰራ ነው። ባለፈው አመትም ጥሩ ነው አዘጋጃችን በዚህ አመትም እንደዚሁ ኮምፖስት ላይ ይነሱ የነበሩ የጥራት ችግሮች የመጠን እንደዚሁም ደግሞ የቁሳቁስ ጥራት ችግሮችም እንዲቀረፉ በማድረግ ስልጣና በመስጠት በዛ አግባብ የተሰራ ስለሆነ ወደ የተሻለ ነው። 13 ፐርሰንት አካባቢ ያዘጋጀንበት ሁኔታ አለ ማለት ነው።